ጤና ይስጥልን። የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላቸዋለን። እስከ መጨረሻው ተከታተሉን። በቅድሚያም የዕለቱን ዋና ዋና ርዕሶቹን በማስተዋወቅ እንጀምራለን። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የቻይናው ጂሲኤል ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ሁመራ አየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ህዳር 10 ቀን 2018 ዓ ም ዳግም መጀመሩ ተገለጸ። ለዓመታት ተቋርጦ የነበረው በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት በህዳር አ 10 ቀን 2018 ዓ ም ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የበረራው መጀመር ኢንቨስትመንትን በማነቃቃት ረገድ ትልቅ ሚና ይጫወታል ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ ጎላ ያለ መሆኑ ተጠቁሟል። የቻይናው ጂሲኤል ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የቻይናው ጂሲኤል ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራረመ። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል የኃይል ግዢ ስምምነት መፈራረሙ ተገልጿል። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ የኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር ነው። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማት ዘርፎች በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታ እና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ ኃይል ገልጿል። ተቋማቱ በሀገሪቱ ኤነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑ በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁሟል። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። በህግ እንዲጠየቁ ማገገሚያ እንዲገቡ በምክር እንዲመለሱም ውሳኔ አስተላልፏል። የመግለጫው ሙሉ ቃል ከዚህ በታች እንዳለ ይቀርብላችኋል። ለመላው የማህበሩ አባላት በሙሉ ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘውን ጉዳይ በትኩረትና በንቃት እየተከታተላችሁት እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው፣ በመሆኑም ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩ የሚመለከታቸውን አካላት ጠርቶ አወያይቷል። በዚህ ስብሰባም ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች ሌሎችም ባለድርሻ አካላት በተገኙበት ውይይቱ ተካሂደዋል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን፣ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥ ለማወቅ ተችሏል አንድ በህግ እንዲጠየቁ፣ ሁለት ማገገሚያ እንዲገቡ፣ ሶስት በምክር እንዲመለሱ የሚደረግ ሲሆን ይህንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፈዋል። በዚህም ሂደት ፖሊስ እና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ ተገልጿል። የፖሊስ እና የኢንሳ ምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በእለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወሰድና አንድ በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱ እና እነዚህንም የተቀበለ ክለብ እርምጃ እንደሚወሰድባቸው ሁለት አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍል አሳውቀዋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊው የምርመራ ቡድን ተቋቁሞ ወደ ስራ መግባቱ ተገልጿል። በመሆኑም መላው ማህበረሰባችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርን እና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን። ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ በዚህ መሃል ንጹሕ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹሕ ዜጋና ንጹሕ እግር ኳስ በሴቶች እንዲኖር እንደሚሰራ፣ በሴቶች ላይ የሚደርሰውን የትኛውንም አይነት ጥቃት እንደሚያውግዝ ለመግለጽ ይወዳል። ህዳር 10 ቀን 2018 ዓ ም የኢትዮጵያ የሴት እግር ኳስ አሰልጣኞች የሙያ ማህበር በጋዜጠኛ ኢሳቅ በላይ ወይም በሀትሪክ ስፖርት ኦፊሻል በኩል የተላለፈ መረጃ ነው። ውድ ተከታታዮቻችን ለዕለቱ የተዘጋጀው መረጃ ይህንን ይመስላል። በሌላ